ሀይ፣ ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ላይ ይመስገን። እኔ በጣም ደህና ነኝ። ዛሬም እንግዲህ እንደተለመደው በሌላ በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ ይዤላችሁ የመጣሁት ጎመን በስጋ፣ ይህን የመሰለ በጣም ቆንጆ ቴስት ያለው፣ በጣም ነው የሚጣፍጠው። እውነቴን ነው የምላችሁ፣ እንደምትወዱት እርግጠኛ ነኝ። በዚህ አሰራር ስሩት። በጣም ቆንጆ ቴስት ያለው ጎመን በስጋ አሰራር አሳያችኋለሁ። እስከ መጨረሻው ተከታተሉኝ። ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወደ አዘገጃጀቱ እንሂድ። በመጀመሪያ ድስታችንን ከጣድን በኋላ ትንሽ የዘይትን ጨምርና ስጋችንን እንጠብሷለን። እዚጋ የተጠቀምኩት ስጋ የበግ ስጋ ነው። የበግ ስጋ አጥንት ያለው ማለት ነው። እሱን ከጨምርኩኝ በኋላ እንደምታዩት ስጋውን ብቻ ለብቻውን ጠብሷለሁ ማለት ነው። በዚህ መልኩ እንግዲህ እያገላበጥን ስጋችንን ለአንድ ለአምስት ደቂቃ ያህል ለስለስ ባለ ሳት እንጠብሰዋለን። እየከደንን እየከፈትን እያገላበጥን ማለት ነው እንደዚህ እንደምታዩት። ከዛም ያስፈልገን ሽንኩርትና ቀይ ሽንኩርት ጨምሬ አንድ ላይ ጠብሳለሁ። ቀይ ሽንኩርት ሁለት ራስ ቀይ ሽንኩርት ተለቅ ያለ ሁለት ነው የተጠቀምኩት። እንደዚህ በቁመቱ የተከተፈ እንዲሁም በቀጫጭኑ ማለት ነው። ከዚን እዚህ ጋር ነጭ ሽንኩርት ደግሞ አንድ ራስ ሙሉ ነው የተጠቀምኩት። እንግዲህ ማወቅ ያለባችሁ ጎመን በስጋ ሚስጥሩ ቆንጆ ቴስት እንዲኖረው የሚያደርገው ነጭ ሽንኩርት ነው። ስለዚህ ጎመን በስጋ ስታዘጋጁ ዋና ነገር ነጭ ሽንኩርት ስለሆነ ነጭ ሽንኩርቱን በደንብ በዛ አድርጋችሁ ጨምሮ በጣም እንዲጣፍጥ ይረዳችኋል ማለት ነው። ከዚያን እንግዲህ ሽንኩርታችንን ከነጭ ሽንኩርት ጋር እንዲበስል እስኪበስል ልን ደሞ ከጎን እሱን እየጠበስን እዚህ ጋር ደግሞ ጎመናችንን እናጸዳለን። ጎመኑን በደንብ አርጌ አጸደዋለሁ። እዚህ ጋር እንደምታዩት ጎመኑ ትንሽ ከገዛሁት ቆይቷል። ፍሪጅ ውስጥ አስቀምጫው ነበረ፣ የበረዶ ክፍል ውስጥ ማለት ነው። አሁን እሱን አውጥቼ ነው ማለት ነው። ከዛን ከለሩ የቀየረ ከሆነ ደግሞ ጎመኑ፣ ቢጫ ነገር ካለ ቴስቱን ሊቀይርባችሁ ስለሚችል ጎመኑን ቢጫ ነገር ወደ ቢጫነት ተቀይሮ ከሆነ እሱን ቆርጣችሁ አውጥታችሁ ንጹህ አድርጋችሁ አጥባችሁ ቆራርጣችሁ ማዘጋጀት ይኖርባችኋል። እዚህ ጋር እንደምታዩት ነጭ ሽንኩርቱንና ቀይ ሽንኩርቱን ስጋውን አንድ ላይ በዚህ መልኩ ቆንጆ አድርገን ጠብሰነዋል ማለት ነው። እንደምታዩት ግማሽ ፐርሰንት በስሎልናል። ከዛን ያዘጋጀነውን ጎመናችንን እንጨምራለን። አጥበን ያዘጋጀነው ማለት ነው። እንደዚህ እንደምታዩት ጎመናችንን ከጨመርን በኋላ አሁንም አንድ ላይ እንጠብሰዋለን። ጎመናችንን ከጨመሩን በኋላ እንደምታዩት ለአምስት ደቂቃ ያህል ትንሽ አብረን ከስጋው ጋር እንጠብሰዋለን ፣ ከዛ የፈላ ውሃ እንከልሳለን። ውሃ አፍልታችሁ ከጎን ማዘጋጀት ይኖርባችኋል። ከዛን ውሃችንን እንከልስና ለአንድ ሰዓት ያህል ወይ ለአርባ ደቂቃ ያህል እንከድነን እንዲበስል እናደርገዋለን። ውሃው እንግዲህ በግማሽ ቀንሷል፣ ወርዷል ማለት ነው። አሁን ስጋችንም ጎመኑም ሙክክ ብሎ በስሎልናል። አሁን ጨው እንጨምራለን። መጥነን ይበቃናል የምንለውን ጨው እንጨምርና እናዋህዳለን። በመጨረሻም ጎመኑ ውሃውን እየጨረሰ ሲሄድ የማጣፈጫ ቅመሞችን እንጨምራለን። የማጣፈጫ ቅመሞችን የተጠቀምኩት እያንዳንዱ በሻይ ማንኪያ ነው ማለት ነው። ትንሽዬዋ በሻይ ማንኪያ አንድ ነው ማለት ነው። አንድ የሻይ ማንኪያ ሮዝማሪ ፓውደሩን የተጠቀምኩት ፍሬሹን ካላችሁ መጠቀም ትችላላችሁ፣ እና የቀረፋ ዱቄት እንዲሁም ቆንዶ በርበሬ የዝንጅብል ዱቄትና ሚጥሚጣ ተጠቅም ያለው ማለት ነው። ታዲያ እነዚህን አምስቱን ቅመማ ቅመም እንደዚህ አንድ ላይ ካዋሃድን በኋላ መጨመር እንችላለን። እነዚህ ማጣፈጫ ቅመሞችን ከጨመርን በኋላ ለአስር ደቂቃ ያህል እንደምታዩት አንድ ላይ ለስለስ ባለ እሳት አንድ ላይ እናበስለዋለን። ከአስር ደቂቃ በኋላ ቅቤ ጨምሬ ያለው። እናንተ ቅቤ አለመጨመር ትችላላችሁ ካልፈለጋችሁ ማለት ነው። እኔ ግን ያው ጨምሬ ያለው ቅቤ ማለት ነው። አንድ ሹርባ ማንኪያ ቅቤ ጨምሬ ያለው። እንደምታዩት ከለሩ ራሱ በጣም ነው ደስ የሚለው። በጣም የሚያምር ከለር ነው ያዘው። ይህን ይመስላል የጎመን በስጋ አስራር ማለት ነው። በመጨረሻ የሚያስፈልገን ቃሪያ ነው፣ የሚያቃጥል ቃሪያ። ሰንጠቅ ሰንጠቅ አድርገን በዚህ መልኩ በቁመቱ እንጨምርና እሳታችን እናጠፋለን ማለት ነው። ከዛን ለማዕድ ማቅረብ እንችላለን ማለት ነው። አሁን ዝግጁ ነው ለመበላት እና በጣም ነው የሚጣፍጠው፣ ልነግራችኋል አልችልም። እኔ በልቼ ሁሉ እጄን ራሱ ላለመታጠብ እየሞከርኩ ነበር። አስሬ እያሸተትኩት ደስ የሚል ቴስት ነው ያለው በስ ደስ የሚል ማህዛን ያለው እና የሀገር ቤት ምግብ ሲናፍቀኝ እንገዚ እንደዚህ ቤት ውስጥ እያዘጋጀው እመገብ አለው። እናንተን በቤታችሁ ውስጥ እንደዚህ አይነት ቆንጆ ጣዕም ያላቸው የባህላችንን የሀገራችንን ምግቦችን በቀላሉ በቤታችሁ ውስጥ አዘጋጅታችሁ መመገብ ትችላላችሁ ማለት ነው። እሺ ጓደኞቼ እንግዲህ እንደምታዩት ለማዳ አቅርበ ነው ከጎን ደግሞ ሚጥሚጣ አድርጊያለሁ ማለት ነው። በተለምዶ ጎመን በስጋ ሲቀርብ ከጎን ሚጥሚጣ ይቀርባልና ስለዚህ በጣም ቆንጆ ቴስቱን ያለው በጣም በጣም ወደ ነው ሁላችን ተመግበናል ነበረ። ቆንጆ የጎመን በስጋ ስራር ነው። እናንተም በቤታችሁ ሰርታችሁ ተመገቡ። የጎመን በስጋ አሰራር ይሄን ይመስል ነበረ። እስከ መጨረሻ ስለ ተከታተላችን ያመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሆኑልኝ። ባይ ባይ።